ክቡራንት መልካች አድማጮቻችን ከትግሉ ቦታ ፋኖች የተለያየ ጀብዶችን በመፈጸም ድሎችን እየተጎናጸፉ መሆኑን ገልጸውልናል። አሁን መስመር ላይ ሻምበል ሙሉ አለም አዳም ተሻለ በጣና ብርጌድ፣ በገምድር ክፍለ ጦር፣ ጎንደር ጠቅላይ ግዛት የመረጃና ደህንነት ኃላፊው መስመር ላይ ነው። ጤና ይስጥልኝ። በጣም አመሰግናለሁ። በትግሉ ላይ ያለው እንቅስቃሴ አሁን እየጠነከረ የሄደበት ሁኔታ አለ። በመንግስት በኩል ደግሞ እየፈረካከስነው በታትነነዋል እርስ በርስ ስራውን እየተጋጩ ነው። ከኛ ጋር የሚዋጉበት አቅም የለውም በሚባልበት በዚህ ሰዓት ትልልቅ ድሎች እየተጎናጸፋችሁ ያላችሁበት ሁኔታ አለና እስቲ ዛሬ ውሎ ምን ይመስላል? ዛሬ ውሎው ከቀኑ ስድስት ሰዓት ጀምሮ ወደ እኛ ወዳለንበት የፋኖ አባላት በብዛት በሚገኙበት ቀጠና፣ ሀሲን ቀጠና በሚባለው ሰፊ የሆነ ጦሩን ጭኖ ወደ አለንበት ቀጠና ሰብሮ ለመግባት ሙከራ ቢያደርግም እዚያው ያለው የፋኖ አባላት በዲሽቃ፣ በብሬን፣ በስናይፐር፣ በጨበጣ ውጊያ ባለበት አስቆሞ ሰፊ የሆነ ተአምር ያለው ምት ተመቶ ወደ ከተማው መውረድ ባልቻለበት መንገድ ቁስለኛና ሟቹንም ማንሳት በተሳና በደከመው ማንሳት ቁስለኛ ማንሳት ባልቻለበት ሁኔታ አስደማሚ የሚባል ኦፕሬሽን ምት ተመቶ አሁንም ቢሆን በመንገዛገዝ ላይ ቁስለኞችና ሟቾችን እያነሳ፣ በሌላ በኩል ወደ ዋናው እርሰ ከተማ ወረዳው ከተማ ላይ ደልጊ በመግባት ናደው ብርጌድ የተወሰነ ኃይል፣ ታይሸሽም ብርጌድ የተወሰነ ኃይል፣ ጣና ብርጌድ የተወሰነች ኃይል በሁለት በክንፍ ከፍለን አንደኛው በግራ በኩል ተሳንኪሳ ተነስቶ በብርጌዱ ዋና አዛዥ በሻለቃ ልብ አርጋቸው እና በበጌ ምድር ክፍለ ጦር ምክትል አዛዥ አንዱ ቡድን ተመራ። በግራ በኩል ገባ። ከተማው ላይ በእኔና በጓደኛዬ በምክትል ብርጌድ መሪው በሻለቃ አጉማስ የሚመራው ቀጥታ ካምፑ በመግባት በብሬን በክላሽ የጨበጣ ውጊያ ወደ ከተማው ወደ ሀሲን የሚሄደውን በመሀል ቆርጠን ሰፊ የሆነ ምት ከተማው ላይ ተመቶ ወዳለንበት ወደ ሀሲን ቀጠና ሰፊ የሆነ ጦሩን የሰው በላው ለአንድ ብሔር ዘብ የቆመው መከላከያ ሰራዊት የሚባለው ህብረ ብሔራዊነቱን የረሳ የዘነጋ ለአንድ ብሔር ብቻ ዘብ የቆመ ወደ ሀሲን ቀጠና ወርዶ ጦርነቱ ሰብሮ ለመግባት እኛንን ለመበተን ሙከራ ቢያደርግም፣ ሰፊ የሆነ ተጋድሎ አድርገን ወደ ከተማው ሳይገባ ገደልም እየተንከባለለ የሞ የተሰዋበትና ያጣበት ሰፊ የሆነ ጥይቶች ቁጥር ስፍር የሌለው መሳሪያም ጥሎ ገደል የገባ አሁን እየፈረጠጠ ያለበት ሰፊ የሆነ ሟችና ቁስለኛ አለው። እሱንም ሳያነሳ እየኮበለለ ነው ያለ። አሁን ደልጊ ላይ በተመሳሳይ ቅድም ባልሁ ሰፊ የሆኑ ሟቾች አሉ፣ ቁስለኞች አሉ። አሁን ይህ ስለተሰማው ሰፊ የሆነ የከተማውን ሰው ወጣቶችን እየደበደበ ነው። ወጣቶችንም እያፈሰ ነው እያሰረ ነው። ወደ አሲን ቀጠናም ወጣቶችን እያፈሰ እያጓጓዘ ነው ያለ። ስለዚህ አንድነቱን በተመለከተ እንደኛ እንደ ጣና ብርጌድ፣ እንደ በጌ ምድር ክፍለ ጦር፣ እንደ ጎንደር ጠቅላይ ግዛት ምንም አይነት ኮክሽታና ልዩነት የለንም። እኛ አንድ ነን። ነገር ግን ምናልባት በየአቅጣጫው ጎንደርም ሸዋም ወሎም እኔ አንዳንድ አማራ ነው ዘመቆም ያለበት ባይ ነኝ እና ይህን በጣም አመሰግናለሁ። ሻምበል እንደው ምናልባት በአሁኑ ሰዓት በመንግስት አካላቶች የሚነገረው ተበታትነዋል ለቃቅመናቸው ነው አጥፍተናቸዋል ይላል። የአማራ ክልል ፖሊስ ኮሚሽነር ዘላለም መንግስቴም ጭምር ሳይቀር ይህን ጽንፈኛውን ቡድን አጥፍተነዋል የሚል መግለጫ ሰጥቷል። አሁን ይህንን ምናልባት ሰምታችኋል ብዬ አስባለሁ፣ እና ከምን በመነሳት ነው እንደዚህ ለማለት የደፈሩት? በመጀመሪያ እኛ እንደ ጣና ብርጌድ፣ እንደ በጌምድር ክፍለ ጦር፣ እንደ ጎንደር ጠቅላይ ግዛት ምንም አይነት ልዩነት አንድም ነገር የለም። ነገር ግን እኔ ዘብ መቆም ያለብን ዛሬ ችግር ላይ ያለውን ወገናችን አማራውን ነጻ ለማውጣት እንደ አማራ መቆም አለብን። ወሎም ሸዋም ጎንደርም ጎጃምም በቃ የመከፋፈሉ ተገቢነት የለውም። በቃ ለመንግስት አቅም ነው የሆነው ይህ መቆም አለበት ባይነኝ እኔ። ስለዚህ አሁን መንግስት እኛን መበተንን ማሸነፍን ስላልቻለ ህዝቡን አሁን በማፈስ በመደብደብ በማፈናቀል በመቀማት በመዝረፍ ላይ ነው ያለ፣ በመድፈር ላይ ነው ያለ። ይህንን እርምጃ መስሎ በየት አካባቢ ነው አሁን እንደዚህ አይነት ግፍም እየፈጸመ ያለው አሁን ድልጊ ከተማው ወረዳው ወረዳው ከተማና አሲን በተመታበት ቀጠና ላይ ወጣቶችን እግር መንገዱን እያፈሰ እየደበደበ እየሄደ ነው። ህብረተሰቡ ግን አሁንም ያው ከፋኖ ጋር በቁርኝት ለመስራት እየሰራ ያለው ነገር በጣም አበረታች ነው። ወጣቱ አሁንስ ለምንድን ነው ከተማ ውስጥ የሚቀመጠው? ለእነሱ እንደዚህ አይነት የሚጋለጠው ለምንድን ነው? ለምን ፋኖን ተቀላቅሎ ወደ ትግሉ ነፃ ለማውጣት አይሰራም? አሁን በቃ አግሬሲቭ እየሆነ ወደ እኛ ወደ ያለንበት ቀጠና እየፈለሰ እየመጣ ነው። አሁን ከአሁን ሰዓት ጀምሮ ብዙ ወጣቶች ወደ አለንበት ቀጠና መንገድ እያቆራረጡ እየመጡ ነው። እኛ አሁን በተለያየ መንገድ የፋኖ አባላት ተበትለን እነዚያን የመጡ ወጣቶችን እየተቀበል ኑረን ምሳ፣ ሻይ፣ ቡና እያልናቸው ትሪት እያደረግናቸው ነው ያለ እየተቀላቀለ ነው። ባለመሳሪያውም ትጥቁን እያያዘ አጎናችን ላይ ለመሰረት ራሱን እያዘጋጀ ነው አሁን። በጣም አመሰግናለሁ ሻምበል፣ እግዚአብሔር ይስጥልኝ። እንግዲህ ያሉትን ሁኔታዎች እየተከታተልን ወደፊትም እንደዚሁ ማቅረባችን ይቀጥላል። በርቱ፣ አመሰግናለሁ። ጤና ይስጥልኝ ኮሎኔል አብሮ ይስጥልን። አቶ ዘውዱ፣ ኮሎኔል አበራ በጣም አመሰግናለሁ በድጋሜ፣ ተገናኘን። እንግዲህ ኢትዮጵያ ውስጥ አሉ ከሚባሉ ባለሙያዎች ሰው ቀዳሚ ነበሩ፣ ግን አለመታደል ሆኖ ለሀገሩና ለሕዝቡ በተማሩት ሙያ ማገልገል ሲገባት የዚህ ብቸኛው የፈንጅ አምካኝ ባለሙያ ዛሬ ፋኖን ተቀላቅለው እየሰሩ ያለው ስራ እጅግ አበረታችና ለብዙዎቹ ለትግሉ እንቅስቃሴ ድጋፍ ለሚያደርጉ አካላቶች ትልቅ ዋልታና መከታ ሆነዋል። የሚያበረታታ ነው። አሁን በትግሉ ቦታ ላይ ነው የሚገኙት። እንዴት እያደረጋችሁ ነው? ትግሉ በምን ሁኔታ እየቀጠለ ነው ያለው? ምክንያቱም መንግስት አፈራርሻቸዋለሁ፣ በታተኛቸዋለሁ ይላል በተለያየ መግለጫው እና በአሁኑ ሰዓትም የአማራ ክልል ፖሊስ ኮሚሽነር ሳይቀር ዘላለም መንግስት የሚባለው ግለሰብ በታትነናቸዋል፣ ጠፍተዋል፣ ምንም የሉም እያለ ነው ያለው። ይህንን ዜናም ሰምተውት እንደሆን አላቅም። እንደው ምን ይሰማችኋል፣ እንደዚህ አይነት መንግስት የሚሰጣቸው መግለጫ ስታዳምጡ እውንስ ሆኖ አሉ ወይ? አመሰግናለሁ አቶ ዘውዱ። አንደኛ ምን አለ መሰለህ የፈራረሰ ራሱ ጠላት ነው፣ ብልጽግና ነው። ፋኖ እስከመቼውም ድረስ አይፈራርስም። ብልጽግናን የመጨረሻ መቃብር ውስጥ አስገብቶ ነው አሸናፊ የሚሆነው። ነገር ግን የፕሮፓጋንዳ ስራ ነው የሚሰራ። አሁን ማን ነው የምትለው በፖሊስ ኮሚሽን አሁን በአማራ ክልል ተመድቦ የመጣው ህዝብ የሚያሰቃይ ወጣት የሚገርፍ ጨለማ ክፍል ውስጥ እንትን የሚያደርግ የወጣቶች ብልት ላይ እንትን ኮዳ ወይንም ሃይላንድ የሚያንጠለጥል፣ ስለዚህ የብልጽግና ዋና አሽከር አሽከር አሽከር በጣም የሚገርም በመከላከያ ውስጥ ያሉ ጄኔራሎች እንደገና በአማራ ክልል ውስጥ ያሉ ባለስልጣን ይሄ የካቢኔ አባል የምትለው ብልጽግና የአማራ እናቶች ጡት ነካሽ ነው። የህዝብ ጡት ነካሾች ናቸው። አሁን ሶሻል ሚዲያው የተለያየ ነገር ይናገራል፣ የተለያየ ነገር ያወራል። የምነግረህ አሁን እየፈረሱ ነው፣ እርስ በርስ እንትን እያሉ ነው፣ እንዲህ እያሉ ነው ምናምን የሚሉት እነሱ ፕሮፓጋንዳ ነው የሚያወሩ። እኛ ስለ ጠላት ስለ ብልጽግና ወሬ የምንሸበር አይደለም። ስራችን በተግባር እያደረግን ነው። ስለ እነሱ ምንም ነገር እኛ የፈለግን ነገር ቢሉ እነሱ ነው የፈረሱ እንጂ እኛ እያደለንም። በጣም አመሰግናለሁ ኮሎኔል አበራ። ሌላው የሚነሳው በተለይም በእርስ በርስ እያጋጨናቸው ነው ችግሮች በራሳቸው ላይ ፈጥረንባቸዋል፣ እኛ አሁን በቅርብ ርቀት ላይ ነው የምንከታተላቸው፣ እርስ በራሳቸው እየተላለቁ ነው የሚል ሌላም ፕሮፓጋንዳ እየሰጡ ነው የሚገኝ። እውን ፋኖ እርስ በርሱ እየተጋጨ ነው ወይስ ያለው ትግል ውጤቱ ቀደም ሲል በሻምበል ሙሉዓለም አዳም በኩልም ተገልጾልኛል። እየተደረገ ያለውን ድልና ለምንድን ነው ይህንን እርስ በርስ እየተጋጩ ነው የሚለውን ዘገባ ለማንሳት የተነሱት? እውነት ችግሩ አለ እንዴ? ምና ለመሰለ እንደሚወራው አይደለም ችግሩ። አሁን ሰራዊቱ አንድ ነው። ከላይ ያሉ የተወሰነ አለመግባባት ይኖራል። ይህን ደግሞ ተነጋግረው ቁጭ ብሎ የሚፈቱት ነው። በጣም ቀላል ነው። አሁን ሁሉን ነገር ፈጥተው በአንድነት አንድ ድርጅት የሚሆኑበትን እንትን ያደርጋሉ። የምነግርህ ግን ምን አለ አሁንም ማወቅ ያለበት ማንም ሰው ማንም ወታደር የፖለቲካ ድርጅት አባል አይደለም። ፋኖም የፖለቲካ ድርጅት አባል አይሆንም። ምክንያቱም ፋኖ የተሰጠው ጉዳይ ጠላትን መደምሰስ ነው። ጠላትን ደምስሰን ከተማችን ወይም ሀገራችን መቆጣጠር ነው። ፖለቲከኛ ለፖለቲከኛ ነው። እኛ ፖለቲካውንም ውጊያውንም በአንድ ላይ እናደርጋለን፣ ትግሉን አንድ ላይ እናደርጋለን ከተባለ ነገ አገር ስትቆጣጠር ዲሞክራሲ የሚባል አይኖርም። ሰብአዊ መብት የሚባል ነገር አይኖርም። የቡድን መብት የሚባል ነገር አይኖርም። ስለዚህ እንደ ማን ይሆናል? እንደ ጋዳፊ፣ እንደ መንግስቱ ኃይለማርያም፣ እንደ ኪም ጁን፣ እንደ ፊደል ካስትሮ እንደዚህ ጨፍጫፊና ሁሉን ነገር በእጅ አደርጋል የምትልበት ነው የሚሆነው ስለዚህ ፖለቲከኞች ለፖለቲካ ነው። እኛ ፋኖዎች ነን፣ ተዋግተን ጠላት መደምሰስ ነው ትልቁ አላማችን። ይህ እናደርጋለን። አመራሮቹ ደግሞ ልቦና ኖሯቸው ወደ ሰፊ ሆነው በአንድ ላይ ሁሉን ነገር ይቅርታ ማለት አዋቂነት ነው። መሸነፍ አይደለም። ስለዚህ ለትግል አንድ ነው የወጡት ለአማራ ትግል ያም ይሄም የምትለው በአንድ ላይ ነው የወጡት። ስለዚህ ለትግሉ አንድ ሆኖ መሄድ ነው ያለባቸው። አሁንም ይህን አንድ ነገር አድርገው ህዝባችን፣ አንድ መሆናችንን ለህዝብ ያበስራሉ የሚል ተስፋ ነው ያለኝ። ከልብ አመሰግናለሁ። ኮሌኔር አበራ እንደው ምናልባት በአሁኑ ሰዓት በተለይም ወጣቱ ዛሬም ባደረጋችሁት ተጋድሎ ላይ በርካታ ወጣቶች ፋኑን እየተቀላቀሉ እንዳለ ሻምበል ሙሏለም ገልጸውልኛል። ይህም በተመለከተ በተለይም ወጣቱ በየቦታው ቁጭ ብሎ እንዲህ ዓይነት አደጋ ውስጥ እንዳይገባ ቀድሞ ምን ዓይነት ጥንቃቄ ማድረግ አለበት? በተጨማሪ ትግሉን በመቀላቀሉ በኩል ሊያደርጉ የሚገባቸውን አስተዋጽኦ መልዕክት ካለዎት እስቲ አሁን አቶ ዘውዱ አሁን ውጊያ በተደረገበት አካባቢ ለምሳሌ ሞተር ሳይክል የሚተዳደሩ ልጆች አሉ። ብዛት ያለው ሞተር ሳይክል ያቃጥሉባቸዋል። ሁለተኛ ደን አለ። ደን አትጨፍጭፉ ነው የሚባል ይሄን ያህል ችግኝ ተከልኩ በዓመት ይሄን ያህል ቢሊየን እየተባለ የሚወረው አለ። ብልጽግና ግን ደን ሲጨፈጭፍ ነው የሚውለው። ሁለተኛ ከብት፣ የገበሬዎችን ከብት ሲጭን ነው የሚውለው። በጣም ብዛት ያለው እንደዚህ እንደዚህ ወጣቱ አሁን እኛ ጋር እየመጣ ነው። እየተቀበልን እያስተናገርናቸው ናቸው። ሁለተኛ ወደ እኛ ወስደን ለነሱ ምን አይነት ጥበቃ እያደረግን እየተንከባከብናቸው ነው ያለ አብዛኛው ወጣት አሁን ወደ እኛ የሚመጣበት ሁኔታ ነው ተፈጥሮ ያለው። ከልብ አመሰግናለሁ። ኮሌኔር አበራ ምናልባት በውጭ ለሚገኘው ማህበረሰብ ትግሉን በማገዙ በኩል የምትፈልጓቸው ወይም የሚያካፍሉን መረጃዎች ካለ መልእክት ካለትም ጭምር እድሉን ለእርሶ ሰጣሉ። አመሰግናለሁ። አመሰግናለሁ። ምንድነው አሁን ከውጭ ያሉት እንትን የሚያደርጉት መሬት ላይ ያለውን ነገር እኛ ነው የምናውቅ ይህ ሰ በደንብ አድርገው አሁን እንትን ባይሉ ይታውት ትክክለኛ መረጃ በእናንተ እንደገና በሌሎች በሌሎች ላይ ይኖራል። ስለዚህ አሁን ምንድን ነው አስፈላጊ የሆኑ ሚሊተሪ ዶክመንቶችን ለምሳሌ ያስፈልገናል። የተለያየ አውድ የምንይዛቸው ምርኮኞቹ አሉ። ለምርኮኛ የተለያየ ነገር ማድረግ ያስፈልጋል። አሁን በህዝባችን ነው የነገር እየተደረገ ያለው ። ስለዚህ ህዝባችንንም ከዚህ ነገር ነፃ ለማድረግ ውጭ ያሉት ሰከን ብለው ረጋ ብለው ቀስ ብለው የሚወራው ነገር ሁሉ ውሸት ነው። ምድር ላይ ያለው ይሄ ነው። ጠላትን እየደመሰስን ነው። ጠላትን ከሚገባው በላይ እያስጨነቅን ነው። ቦታዎችን አሁን ሰላሳ አንድ ቀበሌ አለ። ሰላሳ አንድ ቀበሌውን የምናስተዳድረው ጣና ብርጌድ ነች። ሌላውን ሌላውም በጣም እንደዚህ ነገር ስላለ የውጭ ማህበረሰብ የሚወራውን ነገር ባይሰማ፣ ስለዚህ ወደ አንድነት እንድንመጣ ጫና ዛጋ ቢያደርጉ። ይሄን ይሄን የምለው በጣም አመሰግናለሁ። እግዚአብሔር ስትልኝ ስለ ጊዜዎት ጭምር ኮሌኔር አበራ አመሰግናለሁ። አመሰግናለሁ ማቶ ዘውዱ።